ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ ፎቶ ይጠቀሙ እና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። ላ የተወሰኑ ልጆች እንደዚህ ያደረጉ ነበረ ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለና በቃ ሰውየው እኔ እኔና እሱን በቃ ላይ አንድ ነው ያርጎ የሚያምነው ማለት ነው። ሁሉ ጊዜ እንዴት ነው ልበልሽ በቃ ራሱን እኔና ያርጎ ነው የሚያምነው በስትክክል እና ተመሳሳይ እንዳልኩ ስትናትና ራስ ተመሳሳይ ንቅሳት አለ እኮ እዚ ላይ የአንተ አይነት ንቅሳት ተነቅሷል። አንደኛ የአንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቆሃል። ተግባብታችኋል። ቁጥርህን ሰተከዋወርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ቀድሞ 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሃይስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም። አበሻ ምናምን አልነበረም። እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ፣ ወገኔ ብዬ ማለት ነው እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት የሚፈልገውንም ነገር ነገርኩት። ሰው ማዘርህ እንዴት ነች ምናምን ምናም፣ ስለቤተሰብ በጣም ጂኑዊኒ ነው ጥሩ ሆኖ ነው የቀረበኝ ማለት ነው እና እናቴ ጥሩ ነች ምናምን ምናም ብዬ ነግረዋለሁ ማለት ነው፣ ስላለው ነገር እና በሚገባ በቃ። ልጅም ስለነበርኩ እንደዛ መናገር አልነበረብኝም። ግን በትክክለኛ ማንነቱ የሚመጣው ሰውየው ሽማግሌ ነው፣ ፎቶውን አወጧዋለው። ግን መጀመሪያ እሱ መጥቶ እዚጋ ይነጋገር ከኛ ጋር ገባችሁ? ዋትስአፕ ላይ ፕሊዝ አይሃቭ ወርክ ስላለኝ ነው። በጽሁፍ አንዴ አንዴ በቮይስ እመጣለሁ፣ የእነሱን ፋይል ዘረግፈዋለሁ፣ ይዤልሽ እመጣለሁ፣ ሀቢባ እስከ ነገ ብቻ ታገሽኝ፣ ምናምን ምናምን እያለ ነው። ግን እየሰማ ነው፣ እዚጋ አለ፣ እዚጋ እየሰማ በዋትስፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር ታማ ሆሳም፣ አንተ እንድትመጣ የጠየኩበት ምክንያት ፎቶ ክን አድርጌ፣ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት ምክንያት ስዊትም ሆስፒታል፣ ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር የምትባል አሜሪካ ልጅ፣ እሷም ኮማ ውስጥ ሁሉ ነበረች። ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶች ክል ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ፣ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶ እና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶች ክል ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት፣ ነገ እንጠብቃለን። ልጅ ነዋ ምን ችግር አለ ይችላል፣ ምናምን ያለችው። ታዲያ እንደዚህ ከሰማንያ ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ አው ግማሾቹ የተቀረጹ። እናቴ ሴት መስሎ ለእንትና ለአበበች ሲጣሉ ያክስት ልጅ ነኝ ብሎ መጥቶ እኮ የራሱ ያክስት ልጅ ሆነ። እየውላችሁ እኔ ሁለት ሰው ሲሆን ማለት እኮ ነው እንዴ! እኮ በጣም እኮ የአእምሮ ችግር እኮ ነው ጋይስ። አንድ ሰው ሁለት ሰው ሲሆን ወንድ ሆኖ እንደ ሴት አክት ሲያደርግ እንደ ሴት በጣም የምትገርመኝ ሀቡ አቡ እናቱ ነኝ ብላ ሁሉንም ሴቶች የምታወራው ሴት ናት። ሜይ ቢ ይረዳት ይሆናል እንጂ እናቱ ነኝ ብላ ትልቅ ሴት ድምጽ ነው። እቲ ወይዘሮ እናቱ አይደለችም ሲጀመር። እኔ ፎቶ አለኝ፣ እኔ በቪዲዮ አይቻታለ። እሱ የሚደነጀናቸው ሴቶች ሁሉ ወይዘሮ ጥሩ ነሽ። እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። የዛሬ ሚልአካንት የዚህ ልጅ ፎቶ እየተጠቀማ አይደል? ዱርየው ሀያ አራት የሚል አካውንት ነው። የእሱን ፖስቶች ነበር የሚፖስተው የእሱን ፕሮፋይል ነበረ። ከዛሬ ዓመት ከስምንት ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት። ላይቭ ስር እንዳለ ሴቶች ብቻ ነበሩ። ከዛ ውስጥ ሁሉ እኔ ነበርኩኝ ፍቅረኛው የነበርኩት ማለት ነው። በጣም ብዙ ሴቶች እንደው የሚጠሉኝ ነበር በእሱ ሰበብ፣ ቀደም ሽን ብለው ማለት ነው። በሴቶች መከበብ ይወዳል። ላይፍ ሲገባ በፎቶ ነው የሚገባው፣ ግን የሚፖስት በልጁ ፎቶ እያደረገ ነበር የሚገባው። እኔ በቪዲዮ ገባለሁ ምናምን፣ በትልቁ ያደረገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ። እኔ ይሄ ልጅ መጨረሻ ላይ የዚህ ልጅ ፒክቸር ይሄ ልጅ አለመሆኑ ሳቅ። ለምን የዚህ ልጅ ፎቶ ትጠቀማለህ ስለው ምን እንደሚለኝ ታውቂያለሽ? ይሄ ልጅ አለ የእህቴ ልጅ ነው አለ እና በዚህ ሰዓት አብዶ ኢትዮጵያ ነው ያለው አለ። ነው ልነግርሽ ነው እግዚአብሔርን ልነግርሽ ነው። እና ለምንድነው የሱን ፕሮፋይል ፒክቸር የምትጠቀሙ ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክስቴ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይህንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይህ መልኩ እንደተበላሸ ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው፣ ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ከጊዜ በኋላ ሰውነቱ እየተለወጠ እየተለወጠ መጥቷል። የሱ ከፎቶ ፎቶ እየተለወጠ እየተለወጠ ይመጣል፣ ቪዲዮቹም ላይ ማለት ከዛ ምን ሆነው ስለው መጨረሻ ላይ ታሞ እናቴ ናት በቢልቸር ነው የሚሄደው። ፀበል እየተመላለሰ ነው በቃ በሴት ልጅ መድኃኒት እንደተደረገበት እና ብዙ ሴቶችን ተበቅሎ ተበቅሎ፣ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲናገረኝ አለቀስኩኝ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔር እና ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ። አዎ ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላሳበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በመድሀኒት በሴት መድኃኒት ማለት ነው። መሲ ባላገሮ አስራ ዘጠኝ ቁጥር እኔም አውቀዋለሁ። ዱርዬውን እያልሽ ነው? ዱርዬው ሀያ አራት ነው የቲክቶክ ስሙ የነበረው። በዚህ ልጅ እኔ ደግሞ አንድ ጊዜ ልናገር፣ የእሱን ፎቶ ለምንድን ነው የተጠቀምከው ብዬ በምለው ሰዓት በቪዲዮ ካየወት በኋላ ማለት ነው እሱ የገባቸዋ ልጅ አለች አደል ቅድም ያው ትክክለኛ ስሟ ሌላ ነው እዚጋ መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ ያክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በአስራ ሰባት አመቷ እሷን ክለብ ውስጥ አግኝቶ ደፈራት። ይሄ ሆሳም ማለት ነው አዎ እሷን ደፈራት እና እሱን እኔ ከ ነግሬው ነበር ነበር በዋትሳፕ ካስታወስ ሲጀመር ማለት ነው። ለእሱ ራሱ ነግሬው ነበር። ከዛ ምናለኝ ከዛ ምናለኝ፣ እሷን ስለደፈራት ደፈራት፣ ያክስቴልጅ እሱን ለመቅጣት ነው። እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው። ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው ሰው። እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለውት እንደዛ እየተበቀልኩት እያለሁ አጋጣሚ በሱ ፎቶ አርጌ አንቺን አገኘዎች። ከዛ ወደ ፍቅር ገባን ሳልነግርሽ ተጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለእኔ ማለት ነው። ፎቶን ሚልክልኝ ነበር ያክስቱ ልጅ እንደሆነች ነው። ያው ፍቅረኛው ናት ግን ለአንቺ ያክስቱ ልጅ ያክስቴ እንትን እራሱ ቲክታክ እራሱ ማለት ነው የእንትኑ ብዛት ቲክታክ በእሷ ስም ከፍቶ በትክክለኛ ስሟ ከፍቶ፣ እኔ እና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው ታይ እንደዚህ እሱ እኮ እኔን እንደዚህ ያሳድራማጋ ችግር አለበት አንቺ እና እሱ ስትጣሉ ሆኖ ሴት ሆኖ ያ ወንድ ልጅ ሆኖ መጥቶ እንድትታረቂው እሷ እንደሆነች አንቺ ከፍቅ ፍቅረኛ እንዲህ አይደለም የሚያዘው ምናምን ብሎ ሴት ሆኖ ይመክርሻል። ያ ፖስት ምናምን ሳደርግ ወንድ ልጅ እንደዚህ አይደለም የሚያዘው። ለምን ስነስርዓት አትይዥም? አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስቻለሽ? ለምን እንደዚህ ታደርጊያለሽ? እሱ እኮ መልካም ሰው ነው። ኦኬ። ከዚያ ምን እለዋለሁ ቁጥሩን ስጠኝና እስኪ ለአውራት እና እኔ እና እሷ ጉሩፕ አድርገን እኔ ጓደኛ የለኝም። ኦኬ ዘመድ ጓደኛ የትውነኝ ስለው እሷ እሱ በደፈራት ምክንያት በጣም እንትናት ስትረስ ውስጥ ናት። ሴቶች አታምንም ወንድ አታምንም። በልጅነቷ ስለተደፈረች ጓደኛ አትፈልግም ነበር የሚለኝ ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች። እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ታጠፋለች። ሶ ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላቸው የሚጫወታው ጉድፈላ ገና ሲጀመር ሳይኮሎጂ ነው ብዬሽ ነበር። ሀቡ ይሄ ብዙ ነገር ነው። ነገ ግን ነገን ጠብቅና ማስረጃውን ነገ ፎቶውን እኔ። ሲጀመር ሆሳም፣ አንተ እንድትመጣ የጠየኩበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅመው የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፍቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን እኮ ያ ገብቶኛል። አንድ እና እኔም ያው አሮ ነው ቲክቶክ አክሌ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወይ አልመሰለኝም ነበርና ያ ላይክ ሶፋራስ አምስት ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላቃቸውም ደሞ ብዙ ሊሆን ይችላሉ፣ አላውቅም። እንደዛ ነው አራት አምስት ሰው ሌላም ደግሞ ሌላም ልጅ ነበር ዱባይ ያለች ስሟ ቲና ምናምን ይባላል። እና እሷም እንደዚህ እንትን ላይ ገብታ ነበር። ምንድን ነው ሆስፒታል ገብታ ምናምን የታሊ ነበር ቪዲዮ ማለት ነው። ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር፣ ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ ሶስት ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዱ አይት ናት። ዱባይ ኪና አሜሪካ ያለች ልጅ እንትን ኮማ ገብታለች። አሜሪካ ያለች የነበረች የምትኖር ሪዝ ምትባል ነበረች ስሟ ፕሪንስስ ነው። እዛ ላይ የምትጠቀመው አፕሊኬሽን ሜይ ቢ አስፈላጊ ካስ ከሆነ አስፈላጊ ከሆነ ልጅቷን ማግኘት እችላለሁ፣ ኢንስታግራም ላይ ችግር የለውም። አሁን አንቺ ማነች ስ ምታደርጊው? ሆሳም ፕሊስ ከኒው ካም ቱሞሮ፣ ነገም እንድትመጣ እፈልጋለሁ። ማርቆስ ነገ ማስረጃዎቼን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶች ክል ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለውም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶ እና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶች ክል ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት እሱ ነገ እንጠብቃለን። ኦኬ ስንት ሰዓት ነው? ነገ በዚህ ሰዓት አካባቢ ና ዚስ ታይም በዚህ ሰዓት ቴክስት አድርጉልኝ። ማን እንደሆነች አላውቅም ልጅቷ የሆነች ልጅ ሄልያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ትላክልኝ እና ከዛ ለመግባት አረንጓዴ ልብ አረንጓዴ ልብ ስም የላትም። አረንጓዴ ልብ ላይ ነበር ሼር ያደረግኩት ዋትሳፕ ነው ወይስ ቴሌግራም ላይ ነው? አሁን የሆነ ሰው ገባ ያለኝ እና እኔ እኔ ደግሞ ማለት ነው ከነገው ነገ ቀጠሮውን ሰምተን የሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናና ሽህቶችን የማዳን ኃላፊነት አለብኝ። ፎቶክን ተጠቅሜ በዚህ ልጅ ፎቶ የሚያወራችው ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶክን ለመለጠፍ ፈቃድህን ልጠይቅ ነው። አንድም ያስጠራሁ ፈቃደኛ ነህ ወይ? ኧረ ከሚገባ በለ አመሰግናልት። እኔ ብለጥፈው ደስ ይለኛል። እኔ ንቲክይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው፣ አንተን ነህ ትክክል እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ።